በስምአብ ወበል መንፈስ ቅዱስ አህዱ አምላክ። ትንቢተ ዘካርያስ ምዕራፍ ስድስት ተመልሽ አይኖቼን አነሰው እንሆም አራት ሰረገላዎች በሁለት ተራራዎች መካከል ሲሄዱ አየው። ተራራዎቹም የናስ ተራራዎች ነበሩ። በፊተኛው ሰረገላ ሐመር ፈረሶች ነበሩ። በሁለተኛውም ሰረገላ ዱሪ ፈረሶች ነበሩ። በሦስተኛውም ሰረገላ አምባላይ ፈረሶች ነበሩ በአራተኛውም ሰረገላ ጥረኝ ፈረሶች ነበሩ ከኔ ጋር ይነጋገር ለነበረው መልአክ መልሽ ጌታዬ ሆይ እነዚህ ምንድን ናቸው አልኩት ከኔ ጋር ይናገር የነበረው መልአክ መልሶ እነዚህ በምድር ሁሉ ጌታ ፊት ይቆሙ ዘንድ የሚወጡ አራቱ የሰማይ ነፋሳት ናቸው ዱሪ ፈረሶች ያሉበት ሰረገላ ወደ ሰሜን ይወጣል አምባላዎቹም ከእነርሱ በኋላ ይወጣሉ ሐመሮቹም ወደ ደቡብ ይወጣሉ አለኝ ጥረኞች ደግሞ ወጡ፣ ምድርንም ይዞሩ ዘንድ ለመሄድ ይመለከቱ ነበር። እርሱም ሂዱ በምድር ላይ ዙሩ አለ። እነርሱም ምድርን ዞሯት። ጮሆም እንሆ ወደ ሰሜን ምድር የሚወጡት እነርሱ ቁጣዬን በሰሜን ምድር ላይ አሳርፈዋል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ከአለቆችና ከጠቃሚዎቿ ከሚያውቋትም ሰዎች ምርኮን ውሰድ። በዚያም ቀን ከባቢሎን ወደ መጣ ወደ ሶፎንያስ ልጅ ወደ ኢዮስያስ ቤት ትገባለህ። ብርንና ወርቅንም ውሰድ፣ አክሊኖችንም ሥራ። በታላቁም ካህን በኢዮሴዴቅ ልጅ በኢያሱ ራስ ላይ ድፋቸው፣ እንዲህም በለው። ሁሉን የሚችል እግዚአብሔር እንዲህ ይላል፤ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል። እርሱም የእግዚአብሔርን ቤት ይሠራል፣ ክብሩንም ይወስዳል። በዙፋኑም ተቀምጦ ይገዛል፣ በቀኙም ካህን ይቀምጣል። የሰላምም ምክር በሁለቱ መካከል ይሆናል። አክሊልም ለሚታገሱ ለጠቃሚዎቿና ለሚያውቋት ሰዎች ለሶፎንያስም ልጆች ለክብር በእግዚአብሔር መቅደስ ውስጥ ለመዝሙር ይሆናል። በሩቅ ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ። ሁሉን የሚችል እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የአምላካችን የእግዚአብሔርንም ቃል አጥብቃችሁ ብትሰሙ ይህ ይሆናል። ትንቢተ ዘካርያስ ምዕራፍ ሰባት በንጉሱም በዳርዮስ ውስጥ በአራተኛው ዓመተ መንግሥት ካሴሉ በሚባል በዘጠነኛው ወር በአራተኛው ቀን የእግዚአብሔር ቃል ወደ ዘካርያስ መጣ። ንጉሱም ከቤቴል ሳራ ሳርንና አርቤሴርን ሰዎቻቸውንም እግዚአብሔርን ይለምኑ ዘንድ ሁሉን ለሚችል ለእግዚአብሔር ቤት ካህናት፣ ለነቢያትም ባለፉት ዓመታት እንዳደረግነው በአምስተኛው ወር መለየትና ማልቀስ ይገባልን? ብለው ይናገሩ ዘንድ ልኳቸው ነበር። የሰራዊት ጌታ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ለምድሩ ሕዝብ ሁሉ ለካህናትም እንዲህ ብለህ ተናገራቸው። በዚህ በሰማው ዓመት በአምስተኛውና በሰባተኛው ወር በጾማችሁና ባለቀሳችሁ ጊዜ በእውኑ ለእኔ ጾም ጾማችሁልኝ ጾማችሁልኝ? በምትበሉበትና በምትጠጡበትስ ጊዜ ለራሳችሁ የምትበሉና ለራሳችሁ የምትጠጡ አይደላችሁምን? ኢየሩሳሌም በደስታ በኖረችበት ጊዜ በዙሪያዋ ያሉ ከተሞቿና ሜዳዎቿም መንደሮቿም ሰዎች በኖበሩባቸው ጊዜ በቀድሞዎቹ በነቢያት ቃል እግዚአብሔር የተናገረው ነገር ይህ አይደለምን? የእግዚአብሔርም ቃል ወደ ዘካርያስ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል፤ እውነተኛውን ፍርድ ፍረዱ፣ ምጽዋትንና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱንና ድሃ አደጉን መጻተኛውንና ችግረኛውን አትበድሉ። ከእናንተ ማንም በወንድሙ ላይ በልቡ ክፉ ነገር አያስብ። እነርሱ ግን ጀርባቸውን አዞሩ፣ መስማትንም እምቢ አሉ፣ እንዳይሰሙም ጆሯቸውን ደፈኑ። ሁሉን የሚችል እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ በልባቸው ካዱ። ስለዚህም ሁሉን ከሚችል ከእግዚአብሔር ዘንድ ታላቅ ቁጣ መጣ። እርሱ ነግሯቸው እንዳልሰሙ እንዲሁ እነርሱ ይጮሃሉ፣ እኔም አልሰማቸውም፤ ይላል ሁሉን የሚችል እግዚአብሔር። ወደሚያውቋቸው አሕዛብ ሁሉ በትናቸዋለሁ። እንዲሁም ከእነርሱ በኋላ ምድሪቱ ከሚተላለፍባትና ከሚመላለስባት የተነሳ ባድማ ትሆናለች። የተመረጠችውንም ምድር ባድማ አደርጋታለሁ። ትንቢተ ዘካርያስ ምዕራፍ ስምንት። ሁሉን የሚችል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ስለ ኢየሩሳሌምና ስለ ጽዮን ታላቅ ቅናትን ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ። ኢየሩሳሌምም የእውነት ከተማ ትባላለች፣ ሁሉን የሚችል የእግዚአብሔርም ተራራ የተቀደሰ ተራራ ይባላል። ሁሉን የሚችል እግዚአብሔር እንዲህ ይላል ዳግመኛ ሽማግሌዎችና ባልቴቶች በኢየሩሳሌም አደባባይ ይቀመጣሉ ሁሉም ከእድሜያቸው ብዛት የተነሳ ምርኩዝ በእጃቸው ይይዛሉ የከተማይቱም አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ ሁሉን የሚችል እግዚአብሔር እንዲህ ይላል በዚያ ወራት በዚህ ሕዝብ ቅሬታ ፊት ቢሳን በሆኑ በእኔ ዘንድ ይሳናልን ቢሳን በሆኑ በእኔ ዘንድ ይሳናልን ይላል ሁሉን የሚችል እግዚአብሔር ሁሉን የሚችል እግዚአብሔር እንዲህ ይላል፣ እነሆ ሕዝቤን ከምስራቅ ምድርና ከምዕራብ ምድር አድናቸዋለሁ አመጣቸዋለሁም፣ በኢየሩሳሌም መካከል አኖራቸዋለሁ። እነርሱም በዚያ ሕዝብ ይሆኑኛል፣ እኔም በእውነትና በጽድቅ አምላክ እሆናቸዋለሁ። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ሁሉን የሚችል የእግዚአብሔር ቤት ከተመሠረተበት ቀን ጀምሮ፣ መቅደሱም ከተሠራበት ዘመን ጀምሮ ከነቢያት አፍ ይህን ቃል በእነዚያ ወራት የሰማችሁ እናንተ ሆይ እጃችሁን አበርቱ። ከእነዚያ ወራት አስቀድሞ ሰው ደመወዙን እንስሳም ዋጋውን አላገኘምና እኔም ሰውን ሁሉ በወንድሙ ላይ አስነስቼ ነበርና ከመከራው የተነሳ ለሚገባውና ለሚወጣው ረፍት አልነበረም። አሁን ግን እንደ ቀደመው ዘመን በዚህ ሕዝብ ቅሬታ ላይ አላደርግም ይላል ሁሉን የሚችል እግዚአብሔር። ነገር ግን ሰላምን አሳያለሁ፣ ወይኑም ፍሬውን ይሰጣል፣ ምድርም አዝመራዋን ትሰጣለች፣ ሰማያትም ጠላቸውን ይሰጣሉ። ለዚህም ህዝብ ቅሬታ ይህን ነገር ሁሉ አወርሳለሁ። የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ ዘንድ እርግማን እንደነበራችሁ እንዲሁ አድናችኋለሁ፣ ለበረከትም ትሆናላችሁ። አትፍሩ፣ እጃችሁንም አበርቱ፤ ሁሉን የሚችል እግዚአብሔር እንዲህ ይላልና አባቶቻቸው እጅግ ባስቆጡ ጊዜ ክፉ ለማድረግ እንዳሰብኩ እንዳልተመለስሁም ይላል ሁሉን የሚችል እግዚአብሔር። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ መክር ያለው አስብ ያለሁም እንግዲህ አትፍሩ። የምትሰሩት ነገር ይህ ነው። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀራችሁ ላይ ክፉ ነገርን በልባችሁ አታስቡ፣ የሐሰትንም መሐላ አትውደዱ፣ ይህን ነገር ሁሉ ጠላለሁና ይላል ሁሉን የሚችል እግዚአብሔር። ሁሉን የሚችል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሁሉን የሚችል እግዚአብሔር እንዲህ ይላል የአራተኛው ወርጾም የአምስተኛውም ወርጾም የሰባተኛውም ወርጾም የአስረኛውም ወርጾም ለይሁዳ ቤት ለደስታና ለተድላ ለመልካም በዓላትም ይሆናል፣ ደስም ይላችኋል። ስለዚህም እውነትንና ሰላምን ውደዱ። ሁሉን የሚችል እግዚአብሔር እንዲህ ይላል በብዙ ከተሞች የሚቀመጡ አሕዛብ ገና ይመጣሉ። የአምስት ከተማ ሰዎችም እግዚአብሔርን እንለምን ዘንድ ሁሉን የሚችል የእግዚአብሔርን ፊት እንፈልግ ዘንድ ኑ እንሂድ እኔም እሄዳለሁ እያሉ ወደ አንዲት ከተማ ይመጣሉ። ብዙ ወገኖችና ብዙ አሕዛብም በኢየሩሳሌም ሁሉን የሚችል የእግዚአብሔርን ፊት ይፈልጉ ዘንድ ሁሉን በሚችል በእግዚአብሔርም ይማለሉ ዘንድ ይመጣሉ። ሁሉን የሚችል እግዚአብሔር እንዲህ ይላል። በዚያ ዘመን ከአሕዛብ ሀገሮች ሁሉ አስር ሰዎች የአንዱን አይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና ካንተ ጋር እንሂድ ይላሉ። ትንቢተ ዘካርያስ ምዕራፍ ዘጠኝ የእግዚአብሔር ቃል ሸክም በሴድራክ ምድር ላይ ነው፣ መሥዋዕቱም በደማስቆ ላይ ነው። የእግዚአብሔር ዓይን ወደ ሰውና ወደ እስራኤል ነገር ሁሉ ዘንድ ነው ደግሞም በዳርቻዋ ባለችው በሃማት ላይ እጅግ ጥበበኞች በሆኑም በጢሮስና በሲዶና ላይ ነው። ጢሮስም ምሽግን ለራሷ ሰርታለች፣ ብሩንም እንዳፈር ሰበሰበች፣ ወርቁንም እንደ መንገድ ጭቃ አከማቸች። ስለዚህ ስለዚህ እነሆ እግዚአብሔር ይወርሳታል፣ በባሕርም ላይ ያለውን ኃይሏን ይመታል፣ እርሷን በእሳት ትበላለች። አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትደነግጣለች። አቃሮን በበደሏ ታፍራለችና ንጉሡም ከጋዛ ይጠፋል አስቀሎናም አስኖርም የተደባለቀ ወገን ባዛጦን ይቀመጣል። የፍልስጤማውያንንም ስድብ አጠፋለሁ ደማቸውንም ካፋቸው ውስጥ ርኩሱንም ነገር ከጥርሳቸው መካከል አስወግዳለሁ። እነርሱም ደግሞ ለአምላካችን ቅሬታ ይሆናሉ፣ በይሁዳም እንደ ሺህ አለቃ ይሆናሉ። አቃሮንም እንደ ያቡሳዊ ይሆናል። እነርሱ እንዳያልፉና እንዳይመለሱ ለቤት የጠባቂን አድርጋለሁ። አሁንም በዓይኔ አይቻለሁና ከእንግዲህ ወዲያ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 እስረኞችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። እናንተ የማይበሩ እስረኞች በአንባው ትኖራላችሁ። በአንዲትም የምርኮ ቀን ፋንታ ሁለት እጥፍ አድርጌ ከፍልሃለሁ። ይሁዳ ሆይ ለእኔ እንደ ቀስት ገትሬያለሁ፣ ቀስቱንም በኤፍሬም ሞልቻለሁ። ጽዮን ሆይ ልጆችሽን በአረማውያን ልጆች ላይ አስነሳለሁ፣ አንቺንም እንደ ኃያል ሰው ሰይፍ አደርግሻለሁ። እግዚአብሔርን በእነርሱ ላይ ይገለጣል፣ ፈላጻውም እንደ መብረቅ ይወጣል። ሁሉን የሚችል እግዚአብሔር መለከትን ይነፋል፣ ቁጣውም እንደ ቴማን አውሎ ነፋስ ይሄዳል። ሁሉን የሚችል እግዚአብሔር ይጠብቃቸዋል፣ እነርሱም ያጠፏቸዋል፣ በወንጭፍ ድንጋዮችም ይደፍኗቸዋል፣ እንደ ወይን ጠጅም ይጠጧቸዋል፣ እንደ ጥዋዎችም እንደ መሰዊያ ማይዘኖች የተሞሉ ይሆናሉ። በዚያም ቀን አምላካቸው እግዚአብሔር ሕዝቡን እንደ በጎች መንጋ ያድናቸዋል። እነርሱም ለአክሊል እንደሚሆኑ እንደከበሩ ድንጋዮች በምድር ላይ ይንከባለላሉ። በጎነት የእርሱ ነው። በረከትም ከእርሱ ዘንድ ነው። እህል ለጎበዛዝቱ መልካም ማዝ ያለው ወይንም ለቆነጃጅቱ ነው። ትንቢተ ዘካርያስ ምዕራፍ አስር የበልጉንና የመከሩን ዝናም ከእግዚአብሔር ዘንድ ለምኑ። እግዚአብሔር የዓይን ምታትን ያደርጋል። እርሱም የበልግ ዝናምን ለእያንዳንዱን በሜዳ ውስጥ ሳርን ያበቅላል። የሚከራከሩ ከንቱነትን ተናግረዋልና ሟርተኞችም የውሸት ራይን አይተዋልና የሐሰት ህልምንም ተናግረዋልና ከንቱንም አስተምረዋልና ስለዚህም ይቅርታ የላቸውምና እንደ በጎች ተቅበዝብዘዋል ተጨንቀውማል። ቁጣዬ በረኞች ላይ ነዳለች፣ በጎችንም እጎበኛለሁ። ሁሉን የሚችል እግዚአብሔርም የይሁዳን ቤት መንጋውን ይጎበኛቸዋል ለሰልፍም እንደተዘጋጀ ፈረስ ያደርጋቸዋል። ከእርሱ ዘንድ ተመለከተ፣ ከእርሱም ዘንድ ሰልፉን በስርዓት አዘጋጀ፣ ከእርሱም ዘንድ ለቁጣው ቀስትን አደረገ፣ ከእርሱም ዘንድ አስገባሪው ሁሉ በአንድ ላይ ይመጣል። በሰልፍም ጊዜ በመንገድ ውስጥ ጭቃን እንደሚረግጡ ኃያላን ይሆናሉ እግዚአብሔርም ከእነርሱ ጋር ነውና ይዋጋሉ፣ ፈረሰኞችም ያፍራሉ። ወድጃቸው አለሁና የይሁዳን ቤት አበረታዋለሁ የዮሴፍንም ቤት አድነዋለሁ አደላድላቸው አለሁም እመልሳቸው አለሁ እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸው አለሁና እንዳልጣልኋቸው ጊዜ ይሆናሉ። እንደ ኤፍሬምም ኃያላን ይሆናሉ። ልባቸውም የወይን ጠጅ እንደጠጣ ሰው ደስ ይለዋል። ልጆቻቸውም አይተው ደስ ይላቸዋል። ልባቸውም በእግዚአብሔር ሐሴት ያደርጋል። ቤያቸዋለሁና በምልክት እቀበላቸዋለሁ። ቀድሞም በዝተው እንደነበሩ ይበዛሉ። በአሕዛብ መካከል ብዘራቸውም እንኳ በሩቅ ሳሉ ያስቡኛል። ልጆቻቸውን ይመግባሉ ይመለሱማል። ከግብፅም ምድር መልሳቸዋለሁ፣ ከአሦርም ሰበስባቸዋለሁ። ወደ ገላአድና ወደ ሊባኖስ ምድርም አመጣቸዋለሁ። ከእነርሱም አንድስ እንኳ አይቀርም። እነርሱም በጠባብ ባሕር ያልፋሉ፣ የባሕርንም ወገድ ይረግጣሉ። የወንዙንም ጥልቆች ሁሉ ይደርቃሉ። የአሦርም ትዕቢት ይዋረዳል። የግብፅም በትረ መንግሥት ይወገዳል። እኔ አምላካቸው እግዚአብሔር አበረታቸዋለሁ፣ በስሜም ይመካሉ፣ ይላል እግዚአብሔር። ምዕራፍ 11 ይቀጥላል። ረዴተ እግዚአብሔር አይለየን።